የኔ አባት መጠሪያ ጋሻይ አባይኔ ጥላ ኑሮ በሽታና ሐዘን ሲያቃጥለኝ አንተ ኮነ ከለላ የሆንከኝ የፍካት ዘመኔ ድምቀት የድካም ጊዜ ምርኩዜ እኔነት ኩራቴ። አብዬ እንዴት አሉ? ሁሉ ሰላም? እንዴት ነው? ሰላም ነው። እንዴት ነው ነው? እስኪ እንዴት አሉ? ሰላም ሰላም እ ሰላም ነው። ሰላም ነው። እስኪ ነው ወደዚህ ፀሐይ ነው ጥላው በጠጋዮ እዛ ጋር አይላንድ ምናምን ስለቅሙ ይቼ ምናልባት ምን ተቸግረው ብዬ ለመጠየቅ ነው። ተቸግሬ ልጆቹን የሚያሳድግበት በዚህ አይላንድ ስለሆነ ነው የሚያሳድገው በዚህ አይላንድ ለቅሜ ነው የሚያሳድገው በዚህ አይላንድ ለቅሜ ነው የሚያሳድገው። ሌላ ስራ ሰራ ጉልበት ይለኝ ጉልበት ያሉ ስንት ልጆች አሉ? አምስት። በእውነት አምስት ልጆች አለ። ባለቤቱ አለው? ምን እሷ የምትሰራው? ድንች የላጠች ብር ይዛ ሰው ቤት ነው የምትለጠው ድንች። አዎ ሰው ቤት። ስንት ብር ነው በቀን የሚያገኙ? እንደዚህ ፀሐይ ላይ በቀን ግፋ ብል ስልሳ ብር ቢገኝ፣ ያው ደረቅ እንጀራ ተከስቶ ለልጆች ነው ስልሳ ብር በቀን ሲያገኙ ደረቅ እንጀራ ገዝቶ ለልጆች ውሳን ይዘው ይሄዳሉ። ለልጆች እየገባል። እኔ ስሜ ድራሽ ለወገን ነው። አንዳንድ የተቸገሩ አባቶችና አንዳንድ የተቸገሩ ሰዎች ነው የሚረዳው እና እዚህ አካባቢ እርስ ነውን ሳገኝ ምናልባት ምን ተቸግረው ነው ብዬ ነው። ምን ምን ይቸግራቸዋል? ቤት ውስጥ ቤት ቀለብ የለኝም። ልጆች የሚያበላ የለኝም። በዚህ አንዳንድ ብቻ ለቅሜ

እና እንደዚህ አንዳንድ የተቸገሩ ሰዎችን ነው ምረዳው። እና እርሶውን ቀለብ እዚህ ባጃጅ ውስጥ ለአንዳንድ ለተቸገሩ ሰዎች እየዞርኩኝ እየሰጠሁት ያለሁት ቀለብ እዚህ ባጃጅ ውስጥ የገዛ ነው አለ። እሱን ከሰጠን ይዞ ወደ ቤት ይሄዳሉ። በእውነት ይሄ የተከሙበት ስለሆነ

በሽታ እና ሀዘን ሲያቃጥለኝ፣ አንተ አንታ እኮ ነህ ከለላ የሆንከኝ። የፍካት ዘመኔ ድምቀት፣ የድካም ጊዜ ምርኩዜ፣ እኔነት ኩራቴ፣ ማንነት ሰውነቴን አባቴ አባቴ፣ ይቅርታሽ የሚገባን ክብርና ፍቅር ስላልሰጠውክ ብቻ። እወድሃለሁ ብዬ ፍቅሬን አላሳንስ፣ ከመውደድን በላይ እወድሃለሁ። አባ ቤቱ አሁን ይሄ ነው። እዚህ ነው የሚኖሩት? የቱ ጋር? እዚህ ነው የሚኖሩት። አምስቱ ልጆቹ ጋር ነው ወይ? አዎ፣ አምስቱ እዚህ ነው። ፍራሽ አለ። ይሄ ነው ይሄ ነው መዳበራ ነው አይደል? እና ይሄ አባት እንደሚታዩ ያው ቅድም እዛ እንዳለ ህላንድ መንገድ ላይ የለቀሙ ነው ይዘው ነው የመጣ ነው። በጣም ህያው ያዘንኩት ወደ ቤቱ መጥቼ ወደ ቤቱን ካየሁት በኋላ ጭድ ላይ ነው የምተኛው የሚያድረው እና በጣም የሚያሳዝን ነው። አንዳንድ ሰዎችን የረዳን ሚዲያ ላይ እንዳለ ይታወቃል። ሚዲያ ላይ እና ይሄ አባት ሳይ በጣም ያሳዘኑ እና ይሄን አባት መርዳት ማገዝ የምትፈልጉ ሰዎች በዚህ ከስር በምናስቀምጥበት ስልክ ቁጥር እየደወላችሁ ይሄን አባት እርዱ አግዙ። እና ግን በቻለ ነገር ዛሬ አንዳንድ ሰዎችን ጎዳና ውስጥ ያሉትን ሰዎችን የረዳን ነበር ያለ ነው። ዛሬ ላይ ደግሞ ይሄን አባት ለመርዳት ብለን ወደዚህ መተናል እና በጣም ቤቱን ካየሁት በኋላ በጣም ነው ያዘንኩት። በጣም ነው ያዘንኩት እና እና ደግሞ አቅም በቻለን የመጣን እናግዛለን እንረዳለን። አብዬ በጣም ነው ያዘንኩት። በጣም የሚተኙበት ልጆች ጋር እና ደግሞ አንዳንድ ሚዲያ ላይ እንደዚህ የተቸገሩ ሰዎች ነው የሚረዱ ሰዎች አሉ። እና እነዚህ ሰዎች ሲረዱ መጥተን ፍራሽ ቤት ውስጥ አንዳንድ ነገር ደግሞ እንገዛለን እናስተካክላለን። ጠንካራ ነው፣ ትበርቱ። እሺ፣ ምን ስራ ለመስራት ምን አላማ አለ? ምን ስራ መስራት ይችላል? ምን ስራ ትንሽ የተወሰነ መለገን ነው እንጂ በቃ ሌላ ስራ ጉልበት ስራ አልችልም። ምን መስራት ይችላሉ? ትንሽ ያው የተወሰነ ብር ካገኘ ትንሽ የተወሰነ ሸንኮራ ምናምን ብላገኘ ሸንኮራ እዚህ በር ላይ ለሸንኮራ ስንት ብር ይበቃል?